ሰላም ጤና ፍቅር በረከት ተመኘንላችሁ። ውድ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምንቆያችሁን ፓራዲስ መረጃዎች ተቀናኝተናል። እነዚህ መረጃዎች እንግዲህ አለማችን እየተቀባበላቸው ያሉ መረጃዎች ናቸው። አንዱ ፖፕ ፍራንሲስን የተመለከተ ነው። ሌላኛው ደግሞ በቻይና የተከሰተ አንድ አደገኛ ወረርሽኝ ያለ የወረርሽኝ ጅምላ ጨራሽ ነው። በጣም በርካታ የሆኑ የጤና ድረገጾችም ይህን ነገር እያስነበቡት ነው ያሉት ማለት ነው። ካለፈው የከበደ እንደሚሆን እና አሁን ቶሎ መቆጣጠር ካልቻለ ብዙ ሚሊዮን ሰው ሰዎች ሊፈጅ እንደሚችል እየተነገረ ነው። የበሽታው አይነት ግን ያው እንደ ጉንፋን ነገር ነው የሚጀምረው እንደ ባለፈው ወረርሽኝ ማለት ነው። ይሄ ግን ከበዳለ እንደሆነ መረጃዎች እየወጡ ነው። እንግዲህ በቻይናም ያለውን መረጃ እንነግራችኋለን። ቤተሰባችንን ያልተቀላቀላቸው ተመልካቾቻችን ሰብስክራይብ አድርጉና የደወል ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት እንጋብዛችኋለን። በተለመደው ደግሞ በከበረ ስጦታችሁ በላይክ በኮመንት በሼር እስከ መጨረሻው አብራችሁን ዘለቁ። ሰናይ ቆይታ ይሆንላችሁ። ከፖፕ ፍራንሲስ ስንጀምር እንግዲህ ተፋፍላይ ሆነው እንደውም የቀብር አስፈጻሚ ኮሚቴ ተቋቁሞ ቀብራቸውም ሁኔታ እየተመቻቸ እንደነበረ በሳቸው ምትክ ደግሞ ሌላ ሰው ታጭቶ እንደነበረ እንደውም አንዳንድ ሚዲያዎች ደግሞ ተደብቆ ነው እንጂ ኦፊሻል አልተነገረም እንጂ ሳይሞቱ አይቀሩም እያሉ እንደነበረ እኛ መረጃ አድርሰናችሁ ነበረ። እኚ ሰው እንግዲህ ያው እንደሚታወቀው እግዚአብሔር ፈቃድ ነው ነፍስና ስጋን እንዲለያዩ የሚያደርገው እንጂ ሰው ባለው አይደለም። ነገር ግን በጣም ተዳክመዋል። ሁለቱም ሳንባዎቻቸው ናቸው ከጥቅም ውጭ የሆኑባቸው ማለት ነው እና ራሱ ሞት እምቢ ያላቸው ሰው ለማለት በሚያስደፍር ሁኔታ ነው። እሳቸው ደግሞ አሁንም ላይ በዚህ በእግዚአብሔር እጅ ተይዘው በሞትና በህይወት መካከል እያሉ አንድ አደገኛ የሆነ ሰነድን አጽድቀዋል። ጓደኞቻቸውም ደግሞ ስልጣንህን እንዳትለቅ በጭራሽ እንዳታስበው እንደውም ከዚህ በኋላ ለሶስት ዓመት የሚቆይና ከሶስት ዓመት ደግሞ በኋላ የሚሻሻል ህግ እንዳረቀቁን የተነገረው በጣም ነው እኔ በግሌ ደነገጥኩት ማለት ነው። ምክንያቱም እንዴት ነው ሞት ራሱ እምቢ የሚላቸው ለኝ ሰው ብዬ ማለት ነው በጣም ያደርጉ ቃሉ ምክንያቱም ፖፕ ፍራንሲስ በጣም በቃ ዓለማችን ላሉ ደወረስ የሚባል ነገር ነው የሚያደርጉት ማለት ነው። ካሉበት ፖዚሽን አንጻር ነው ይህንን የምላችሁ። እርግጥና በእግዚአብሔር ፊት ሁላችንም እርቃናችንን ብንቆም፣ ሁላችንም እግዚአብሔር ኃጢአታችንን አይገልጥም እንጂ ሁላችንም በኃጢአት የጨቀየን ማናችንም ማናችንም ላይ ጣታችንን መቀሰር አንችልም። እሳቸው ግን ካሉበት ፖዚሽን አንጻር ይህንን ልል የደፈርኩበት ምክንያት የእግዚአብሔርን ቃል በጣም የሚተላለፉ ሰው እንደሆኑ ለዓለም ደግሞ ለዚህ ለብልጭ ልጭ ዓለም በተለይ ደግሞ ያላቸውን አመለካከት ታውቃላችሁ። እንዴት የወረደ ነገርን እንደሚያደርጉ እንዴት ሰፖርት እንደሚያደርጓቸው፣ እነሱም ከእግዚአብሔር የተሰጡ ልጆቻችን ናቸው፣ አድሎ መደረግ የለበትም፣ አቃፊ መሆን አለብን ብለው ግብረ ሰዶማውያንን ጋብቻ አጽድቀው እንደነበረ ታስታውሳላችሁ። አሁን ታዲያ ምንድን ነው ያደረጉት? በዚህ በህይወትና በሞት መካከል እያሉ እንግዲህ ታስታውሱ እንደሆነ ሎስ አንጀለስ የተቃጠለ ጊዜ አስተዋዋቂ የነበረችው ሴት በእግዚአብሔር ላይ ብቻ አደለም ሞቅ ስታደርግ የነበረችው ካቶሊክንም በጣም ስትወርፍ ነበረ። ካቶሊክን እሳቸው ይሄ በትረሙሴ የሚሉትን እሱን አስመስላ ይዛ እንደገና ደግሞ እሳቸው እንግዲህ እኛ እንደምንለው አስኬማ የነሱን አላውቅም በካቶሊኩ ምን እንደሚባል እሱን አናቷ ላይ ጭና በጣም ሞክ ስታደርግ በጣም ስታላግጥ ነበረ በቀጣይ በቃ ሴቶች ናቸው ካህን የሚሆኑት ብላ ህግ እየጣሰች በጣም ብዙ ቃላቶችን እየሰባበረች ስትናገር ስታላግጥ ነበር እና ያንን ነገር ደግሞ እሳቸው አሁን እንዲጸድቅ ይፈልጋሉ በጣም ነው የሚያስደነግጠው አይደል ይሄ ነገር ከመሞታቸው በፊት በቃ አለም እንድትጠፋ ጥራት የሚያደርጉ ነው የሚመስሉ ትሳቸው ማለት ማለት ነውና፣ ይሄ በተለይ ደግሞ አምስቱን በሮች ከከፈቱ በኋላ አለማችን ላይ እንኳን ምን አይነት ነገር እየተከሰተ እንዳለ ማየት ትችላላችሁ። በጃንዋሪ የነሱ አዲሱ አመት ከመጀመሩ በፊት ጀምሮ እስከ ጀንዋሪ ፋይፍ ድረስ ከዋዜማው ጀምሮ እስከ ጀንዋሪ ፋይፍ ድረስ አምስቱን በሮች ሲከፍቱ ነበር አደለ እኚህ ሰውዬ። እና ከዛ በኋላ አለማችን ቅርጿ ምን ያህል እንደተቀየረ በአሜሪካ ብቻ በወር ባልሞላ ጊዜ ውስጥ ምን ወር 15 ቀን ባልሞላ ጊዜ ውስጥ ስንት ፕሌን ክራሽ እንደገጠመ አንጀለስ እንዴት እንደነደደች ታስታውሳላችሁ። ምን አይነት ቁጣ አለማችን እያስተናገደች እንደሆነ ኢትዮጵያችንን ጨምሮ መላው አለም በሚባል ደረጃ እየታመሰች ነው እስካሁኑ ባለችበት ሰዓት። እና እሳቸው ራሱ ይሄንን አምስት በር ሊከፍቱ ሲሉ የተዘጋባቸውን መናፍስት ሊለቁ ነው እና አለም ምናልባትም በጣም በከፍተኛ የሆነ ውጥረት ውስጥ ገባለች ተብሎ ተሰግቶ ነበረ ማለት ነው። ይኸው እሳቸው ያንን በር ከከፈቱ በኋላ እኔ ያንን የተዘጋ አይደለም በአለም የተዘጋባቸው ሰዎችን ነው ለከፍተ መሄደው እያሉ ሲናገሩ ነበር። ያንን አምስት በር ከከፍ ከተከፈቱ በኋላ ለአለማችን ሰላም ይመጣል፣ ሁሉም ቦታ ይረጋጋል ብለው ሲሉ ነበረ። ግን አለም ባፍጢሞ ነው የተደፋቸው። ያንን ማየት ትችላላችሁ። እና እኝህ ሰው በህፃናት ደም ተጠያቂ ናቸው። እሳቸው ራሳቸው ከቫቲካን ጀርባ የተቀበሩ ህፃናትን አንድ ድሮን ባጋለጠ ጊዜ፣ በአጋጣሚ በካሜራ በተያዘ ጊዜ፣ ከመሬት ስር የተቀበሩ የህፃናት አጽሞች በታየ ጊዜ ወጥተው ይፋዊ ይቅርታን የጠየቁት እኮ ለቤተሰቦች ማለት ነው። ይህን ያህል ህፃናት ለምን እንደተጨፈጨፉ ታሪኩን በደንብ ነበረ እየነገርናችሁ ማለት ነው ነው በቫቲካን ጓሮ የነበረው ደም በእግዚአብሔር ፊት እንደሚጮ እሱም ደግሞ እግዚአብሔር እንዳጋለጣቸው ቀኑ ሲደርስ ግን ደግሞ በአለም ተጠያቂ አላደረጋቸውም። በነገራችን ላይ እንደ ቀላል ነው፣ ወጥተው እጀ ረጅም ስለሆኑ ይቅርታ እንጠይቀው ነገሩ በዛ የተድበሰበሰው እንግዲህ አንድ ልጁ ላጣ ሰው ይቅርታ አድርጉልን፣ እንደዚህ አይነት ምክንያት ሰጥቶ ይቅርታ አድርጉልን ልጃችሁ በዚህ ምክንያት ነው የሞተው ብሎ ወላጅ ፊት መቆም ራሱ ምን ያህል ከባድ እንደሆነ እሳቸው ግን አድርገውታል። ቀደም ባሉት ጊዜያትም ከንግስት ኤልሳቤጥ ጋር እጅና ጓንት ሆነው ነው በነገራችን ላይ ይሰሩ የነበረ የነበረው ንግስት ኤልሳቤጥ ብዙ ነገሮቹ አንበርብረናል። በህይወት ያለፈች ጊዜ ማለት ነው እና ፍሪጅዋ ውስጥ ሳይቀር የሰው ስጋ ተገኝቷል። በጓሯቸው ውስጥ ብዙ ታሪኮች፣ ብዙ ዘግናኝ በቃል በሰው ልጅ አምሮ ሊታመን የማይችል ነገሮች ከንግስት ኤልሳቤት ህልፈት በኋላ በተለይ ደግሞ በጣም ብዙ ወንጀሎች ናቸው የተጋለጡት፣ እና ለዚህ ወንጀል ደግሞ እሳቸው ተባባሪ እንደሆኑ ፋክት የሆኑ መረጃዎች አሉ። አሁንም ታዲያ በሞትና በህይወት መካከል ያሉ እኚህ ሰው ምን እያደረጉ እንዳሉ ተመልከቱ። በጣም ብዙዎች በእርግጥ ይህንን ነገር እንግዲህ ምናልባት እምነቱ ተከታዮች ሊሆኑ ይችላሉ። እኛ እየተናገርን ያለ ነው እምነቱን አይደለም። እንደ ግለሰብ ግን እሳቸው የሚሰሩትን ነገር ሚዲያ ላይ የሚወጣ ነገር ስለሆነ ያንን ነገር ነው የምናጋልጠው እንጂ እኛ ከእምነቱ ጋር ችግር የለብንም። ወይም ደግሞ ካቶሊክ እምነት ይህን ታምናለች ብለን አይደለም እያልን ያለ ነው። ህገ መንግስትም ህገ እግዚአብሔርም የሰው ልጅ የፈለገውን ነገር ማመን ይችላል፣ የፈለገውን የእምነት ተቋም መመስረት ይችላል። ሀሳብ ላይ ግን ተነስተን ሀሳብን በሀሳብ ነው ምን ሞግተው ማለት ነው። እና እሳቸው ይህ ግለሰብ ካሉበት ፖዚሽን አንፃር አለም ላይ አንድ ነጥብ ስድስት ቢሊየን ተከታይ ያላትን ቤተክርስቲያን እንደ የሚመሩ ጳጳስ አይደለም የሚያደርጉት ነገር ማለት ነው። አሁን እኚህ ሰውዬ ሞት እምቢ አላቸው ማለት ነው እንዴ ብዬ ነው እንዳስብ ያደረገኝ። ይሄ መረጃ ሲወጣ በጣም ነው እኔ ሾክ እንዲሆንኩት እና የበለጠ ህጉ ጥብቅ እንዲሆን ለግብረ ሰዶማውያን ጥብቅ እንዲሆን የበለጠ ደግሞ ቤተክርስቲያኒቷ፣ የካቶሊክ ቤተክርስቲያን ሳይሆን አለም ራሱ በደንብ ይሄንን ነገር እንዲያጤነው እና ሁሉም የአለም ህዝብ እነዚህን ሰዎች እንዲቀበሏቸው ህጎችን እንዲረቅላቸው ነው የተናገሩት። እንደውም በቅርባቸው ያሉ ሰዎች ደግሞ ለማ ብለህ ነው የምትለቀው መልቀቅ የለብህም በጭራሽ ብለዋል ቸው ነው እሳቸው፣ እንግዲህ እጅ ሰጥተው ነበረ ሌላም ይሾማል የሚባልም ነገር ሲሰሙ አላንገራገሩ። ምክንያቱም ቀደም ባሉት ጊዜያትም በእርግጥ በጣም ታማው ስለነበረ ስራውን በደንብ እያስኬድኩት፣ ኃላፊነቴን በደንብ እየተወጣው ስላልሆነ እኔ በህይወት እያለሁ መልቀቅ እፈልጋለሁ ሲሉ እንደውም የዜና አውታሮች በጣም በቃ ለመጀመሪያ ጊዜ በህይወት እያሉ የለቀቁ ጳጳስ ሊሆኑ ነው ተብሎ ወሬው ሲራገብ ነበረ። የቅርባቸው ጓደኞቻቸው ደግሞ ታሪካቸውንም የሚጽፉ ሰዎች ግን በጭራሽ የማድረግ የለብህም ብለው ነው ሲከራከሯቸው የነበሩት። እሳቸው ምን ብለዋል ይሆናል እንግዲህ ነዋሪና ሟቹን የሚያውቀው መድኃኒዓለም ቢሆንም ለሚቀጥሉት ሶስት አመታት እንደውም የሚቀጥል አንድ ረቂቅ እያዘጋጁ እንዳሉ ነው መረጃውን ያየሁት። እና እኔ በጣም ነው እየገረመኝ በሞትና በህይወት መካከልም እሳቸው ተይዘው ይህንን የእግዚአብሔር ቃልን የሚያፈርስ የእግዚአብሔር ቃልን የሚተላለፍን ነገር እንዴት ያደርጋሉ ብዬ በጣም ነው የተገረምኩት። እነዚህ የዲያብሎስ ጭፍሮች እንግዲህ የፆታ እኩልነት ብለው የሚያደርጉት ነገር በክርስቶስ ዘንድ እጅግ በጣም ጸያፍ የሆነ ነገርን ነው። ለምሳሌ አሁን ሴት ልጅ በአደባባይ በተለይ ደግሞ አባቶች ባሉበት ዝም እንድትል ነው መጽሐፍ ቅዱሳችን የሚነግረን ማለት ነው እና በጣም ብዙ ሚስጥራት አሉት። ዝም ተብሎ ይሄ ጭቆና ነው ብለው እነሱ እንደሚያጨመላልቁት አይደለም። እግዚአብሔር የፈቀደውን ነገር እና እግዚአብሔር ያልፈቀደውን ነገር ሁለቱም በተቃራኒ መንገድ ማየት ስለሚፈልጉ ነው ማለት ነው እንግዲህ ሴትም ለወንድ ወንድም ለሴት ብቻ ትሁን ብሎ እንዳለ እንዲሁም ደግሞ ተመሳሳይ ጾታዎች ግንኙነት በሚያደርጉ ሰዓት ግብረት የሰዶማውያንን ታሪክ ታስታውሳላቸው እግዚአብሔር አምላክ በንፍር ውሃ ነው ዓለምን ያጠፋት ማለት ነው። እና እንግዲህ ያንን ነገር እያወቁ ነው መጽሐፍ ቅዱስን ያዙት። በነገራችን ላይ መጽሐፍ ቅዱስን ይዘው ነው እነሱ እንደፈለጋቸው ቀደው እነሱ እንደፈለጋቸው አጣመው እየጻፉ እግዚአብሔር ለሁሉም እኩል ነው ብለው ይህንን የሚያደርጉትና፣ አንድ የቀረኝ ነገር አለ ማስተካከለው ነገር አለ ብለው ነው ያሉት። እኚህ ሰው ሴቶች በግልጽ በደንብ እስከ መጨረሻው ድረስ ክህነትን ተቀብለው የወንዶችን ቦታ እንዲይዙ እና እንዲሁም ደግሞ ግብረ ሰዶማውያን ላይ ትንሽ ላላ ያለመሰለኝ፣ አሁን ደግሞ በደንብ መጽደቅ አለበት ነው። እንግዲህ የእሳቸው አካሄድ ማለት ነው ና እንግዲህ ምን ልንለው እንደምንችል አላቅም ሁሉ ቤተሰቦቻችን። የእውነት በጣም አደገኛ እንቅስቃሴ ነው እኚህ ሰው እያደረጉ ያሉት። እና እስከ ዛሬም ድረስ አለም ላይ በጣም ደንጋጭ እንደው በአለም እግዚአብሔር የለም ብለው እንኳን የሚያምኑ ኤቲስቶች እንኳን ይህንን እሳቸው እየሄዱበት ያሉትን መንገድ ይሄዱበታል ብዬ አላስብም። እሳቸው እስከ ዛሬ ድረስ ለጵጵስና ከተሾሙ በኋላ እያደረጉ ያሉት ነውር የእውነት በጣም እንግዲህ የተባለ ነገር ነው ሲያደርጉ የነበሩት ማለት ነው። አሁን ደግሞ እንግዲህ በሞትና በህይወት መካከል እያሉ ነው ይህንን ነገር በደንብ እንዲጸድቅ በደንብ ደግሞ አለምም ትኩረት ሰጥቶ እንዲያስብበት፣ ጭራሽ ከሳቸውም አልፈው ተርፈው 16 ቢሊዮን ተከታዮቻቸው አልፈው አርፈው የዓለም ህዝብ ይህንን ነገር እንዲቀበል ነው ጫና እያደረጉ ያሉት ማለት ነው። እንደሚታወቀው በጣም ተጽዕኖ ፈጣሪ እንደሆኑ በጣም ተደማጭ እንደሆኑ ይታወቃል። አሁንም ታዲያ በተረፈችው በጥቂት ጊዜ እንጥፍጣፊያቸው በ88 አመታቸው ሁለቱም ሳምባቸው ከጥቅሙ ውጭ ሆኖ ነብስ ግቢ ነብስ ውጪ ባለበት ሰዓት ነው ይህንን ነገር ያደረጉት ማለት ነው። ድቤተሰቦቻችን በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታቸውን አጋሩን። ወደ ቀጣዩ መረጃ እንለፍ። ቀጣዩ መረጃ ቻይናን የተመለከተ ነው። የቻይና መረጃ እንግዲህ ጉፋን አይነት ነው የህመሙ ምልክቶች የሚያሳየው ማለት ነው። ወደ ሰዎች ደግሞ በከፍተኛ ሁኔታ እንደሚዛመት የብራዚል እና የሆንግ ኮንግ ዩኒቨርሲቲ ተመራማሪዎች ናቸው የተናገሩት ይህን ነገር ማለት ነው። ደግሞ በጣም አስጊም እንደሆነ ዴሊ ሜልን ጨምሮ በጣም በርካቶች በፊት ገጻቸው ላይ ዘውት ወጥተዋል፣ ይህንን መረጃ ማለት ነው። በነገራችን ላይ አሁኑ ብቻ ሳይሆን ጃንዋሪ ላይም ወረሽኝ ተከስቶ ነበረና ምናልባትም ቻይናን ላለማስከፋት ብዙዎቹ ዝም ብለዋል ይመስለኛል። አሁን መከሰቱን ባለፉት ራሱ ጥቂት ሳምንታት በቻይና በሚገኙ ሆስፒታሎች ውስጥ እንዳየሁት የቪዲዮ እና የፎቶ ምስል ከሆነ ጭምብል ያጠለቁ በጣም በርካታ ሰዎች ማህበራዊ ሚዲያ ላይ መሰራጨቱ ከፍተኛ ስጋት ወደፊት እንደሚመጣ የሚያመላከት እንደሆነ ነው የተነገረ የነበረው እና ከጉንፋን ጋር ይመሳሰላል፣ ይሄ በሽታ በተለይ ደግሞ በልጆች ላይ ሌላ ደግሞ ተጓዳኝ በሽታ ያላቸው ሰዎች ላይ በጣም ደግሞ እንደሚያጠቃቸው ነሱን መቋቋም እንደማይችሉ ቤጂንግ ራሱ አምናለች ና የተከሰተው ከወቅቶች መቀያየር ጋር ተያይዞ እንደሆነ ነው የሚናገሩትና ና እንደውም ደግሞ ኤች ኤም ፒ ቪ እንደባለፈው ወረርሽኝ አይደለም ሲሉ የህብረተሰብ ጤና ባለሙያዎችም ገልጸው ነበር። ያለፈው ማለት ነውና የቫይረሱ ስርጭት እንግዲህ በቻይና የዚህን ያህል ከአንዱ ወደ አንዱ የተላለፈ ከሆነ በጣም ወደ በርካታ ሀገራት እንደሚዛመት ያለፈው ወረርሽኝ ያስታውሰናል አደለ። እንደ ሌሎች የመተንፈሻ አካላት መሞች ሁሉ ነው፣ ይህም ወረርሽኝ በጣም እንደሚሰራጭ እየተነገረ ያለው እና አለማት በጣም ፈርተዋል፣ በዚህ ተላላፊ በሆነ ወረርሽኝ እና ወረርሽኝ እንግዲህ ሁለት አይነት አለ። አንዱ እነሱ እንደሚሉት አሁን ድንገት የሚከሰቱ አየር ላይ ያሉ በእንስሳ አማካኝነት የሚሉት አለ። ሆን ተብሎ ደግሞ በላቦራቶሪ የሚሰራለ መምታት የሚፈልጉትን ሀገር ማዳከም የሚፈልጉትን ሀገር መጨረስ የሚፈልጉትን ህዝብ እንዴትም ብለው ያንን ባዮሎጂካል ዋር እንደሚፈጽሙ ይታወቃል። በዚህ ደግሞ አሜሪካ ትታመም ታውቃላችሁ፣ ይሄ ፋክት መረጃ ነው። እንደውም ብላድሚር ብላድሚሮ ፑቲን በሰላዮቹ አማካኝነት ዓለምን ሊፈጅ የሚችል ላቦራቶሪያ ውስጥ ቫይረሶች እያበለጸገች እንደሆነ ተናግራ ነበረ። ሩሲያ በፑቲን አማካኝነት ነው እንደውም ኦፊሻሊ ወጥተው መረጃ ያጋለጡት የነበረው ማለት ነው። እና አሁን ቻይና በቀደም ቀደም ተራሱ ነግረናችኋል። በጣም ቢሊዮን ህዝቦቿን ነው ያጣችው፣ ሚሊዮን አይደለም ቢሊዮን። ከ2020 ጀምሮ እስካሁን ድረስ የሚያሳየው ስታትስቲክስ ከውለት ይልቅ ሞት እያስመዘገበች እንደሆነ ተነግሯል። እና ከበሽታው በላይ ደግሞ የሚያመጡት ክትባት ሰዎችን እየፈጀ እንደሆነ እየተነገረ ነውና ቻይና ላይ በጣም ትኩረት የምታደርገው እንግዲህ አሜሪካ ናት። ምክንያቱም አሁን ተገዳዳሪዋ እሷ ስለሆነች መምታት ትፈልጋለች ቻይናን በተለያዩ ነገሮች። ከቻይና ጋር ታውቃላችሁ፣ እንዲሁ ለጦርነትም በቴክኖሎጂው ብትሉ በጦር መሳሪያ በተለይ ደግሞ ኒክሌር፣ ብቻ በተለያዩ ነገሮች አሜሪካና ቻይና ተስማምተው እንደማያውቁ ይታወቃል። እና ሁልጊዜ ቻይና ቫይረስ በተከሰተ ጊዜ አሜሪካ ናት ያደረገችው እንዴ የሚሉ አንዳንድ ኮንስፓይሬሲዎች አሉ። ብዙ ጊዜ ደግሞ መነሻ የምትሆነው ውሃን ናት። በተለይ ከ2020 ጀምሮ የጅምላ ጨራሽ ገዳይ ወረርሽኝ ከተከሰተ በኋላ ሌሎች በጣም አደገኛ የተባሉ ግን ደግሞ ሊከስሙ የቻሉ ወረርሽኞች ተከስተው ነበረ። እና በውሃን ከተማ ላይ ነው የሚነሱት ማለት ነው። ሁልጊዜ መነሻቸው ከዛ ነው የሚሆነው እና በጣም ራሱ የሚያስገርመኝ እና አሁንም እየተፈራ ያለው ከዚህ የበለጠ ቻይናን አሁን ማንኮታኮት ትፈልጋለች አሜሪካ። ለዛ መምታት የምትፈልገው አምራች ሀይሉን ስለሆነ ፑቲን እንደፈሩት ምናልባትም አለማችንን ሊያዳረስ የሚችል አሜሪካ አንድ ቫይረስ ለቃለች ተብሎ ነው እየተገመተ ያለው ማለት ነው። ምንም እንኳን መነሻው ቻይና ቢሆንም የዚህ አድራጊ ፈጣሪ አሜሪካ ናት ተብሎ ነው እየተወራ ያለው ማለት ነው። ቤተሰቦቻችን መድኃኒት የማይገታው ወይ ደግሞ እነሱ እንደሚሉት ከ ወረርሽኞች በመቀጠል የሚያዘጋጇቸው ክትባቶች ራሱ የማይበግራቸው ወረርሽኞች ናቸው። እንግዲህ ከዚህ በኋላ አለማችን ላይ ይስፋፋሉ የሚባለው ማለት ነው። እንግዲህ ወረርሽኝ ቀደም ያለው ወረርሽኝ ራሱ ነበረው አደለ ክትባት፣ ግን ያ ክትባት ምን ያህል ተጽዕኖ እንዳለው ቻይና ራሱ ምስክር ናት ማለት ነው። ከክትባቱ በኋላ እንደሆነ ስንት ሚሊየን ህዝቧን ያጣችው በቀደም ዕለት በወጣው መረጃ መሰረት አድርሰናችሁ ነበረ ማለት ነው። እና ቻይና ወይ ደግሞ አሜሪካ ብቻ አይደለም የዚህ ነገር ገፈቀማሽ ሁላችንም የአለም ህዝብ ቦች እነሱ በተወራወሩት ድንጋይ እንደምንመታ የታወቀ ነው። እግዚአብሔር አምላክ ይቅር ካላለን እና ለዓለም ሰላም ካላመጣ በስተቀር አሁን ያለንበት ሁኔታ እጅግ በጣም ከባድ እንደሆነ ነው ለእኔ የሚሰማኝ። መረጃዎቹን እዚህ ይመስላሉ። አብራችሁን ስለነበራችሁን አመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።